ዘውታዊ ከሙታን የተነሳው በአብ ቀኝ ያለው ዘውትር ስለኛ የሚማልደው ያለው አረ ቅዱስ ጳውሎስ ኦኬ። ስለነሱ ሊያማልድ ዘወትር በሕይወት ይኖራል ያለው የብርሃን ጻፊ። ስለዚህ መጽሐፍ ቅዱስ የሚለውን ነው። ኢየሱስ ያማልዳል። የእኛ ትምህርት አይደለም፣ የሐዋርያቱ ትምህርት ነው፣ የመጽሐፍ ቅዱስ ትምህርት ነው። ስለዚህ ኢየሱስ ያማልዳል እናለን። አዎ፣ ኢየሱስ አምላክ ነው። አዎ፣ ሃይማኖታችን ሀ ብሎ የሚጀምረው ከሱ ነው። የእኛ ሃይማኖት የእናንተን ሃይማኖት አላውቅም። የእኛ የወንጌላውያን ሃይማኖት ሀ ብሎ የሚጀምረው አንድ መለኮት ሶስት አካል ብሎ ነው የሚጀምረው። አንድ መለኮት ሶስት አካል እነዚህ ሶስት ዲስቲንክት የሆኑ ፐርሰኖች ፉሊ ጋድ ናቸው ብለን ነው ምናምን ነው። ግን አንድ አምላክ ነው። ኦኬ ለምሳሌ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ግን ሶስት አምላክ ሳይሆን አንድ አምላክ ነው። ለምን ሲባል ከአንዱ ኢሰንስ የተነሳ ኦኬ። አንድ አምላክ በሶስት አካል ራሱ ገለጠ ነው የምንለው የአብ መለኮት የብቻ የወልድ የብቻ የመንፈስ ቅዱስ የብቻ አለም ሶስት መለኮት ባህሪ የለም አንድ ባህሪ ያ አንድ ባህሪ በምላት አለ በሶስቱም አካላት ነው የአብም የወልድም የመንፈስ ቅዱስም አንድ ባህሪ አንዱን ኢሰንስ ነው ሼር የሚያደርጉት የኛ ሃይማኖት ሀ ብሎ የሚጀምረው ከዚህ ነው ኦኬ ስለዚህ ኢየሱስ አምላክ ነው የሚለው እኛ ቤት ሀ ነው ገና የክርስትናው አፍ መፍቻ እሱ ነው ኢየሱስ አምላክ ነው የሚለው ስለዚህ የመጀመሪያው ቀልድ ነው ኢየሱስን አምላክ አይደለም የምትለው ቀልድ ነው አሁን ስለዚህ ሁለተኛው ላይ ብሩክዬ ይመልስልሃል። አሁን ብሩክዬ ይመልስልሃል። ከዛ መልስ ደግሞ ልጨረስ በኋላ ምንመልስበትጨረስ በኋላ ምንመልሱ እንዳሁ መልስ እየመለስን ስለሆነ አሁን መልስ እየመለስን ስለሆነ ቆይ መልስ እየመለስን ስለሆነ ከዛ በኋላ የምታነሳቸው ጥያቄ ካለ ደግሞ ወግያለች፣ በደንብ ታስረዳለች፣ እንቀጥላለን። ቆይ አሁን ብሩክዬ ይቀጥላል። ብሩክዬ ይመልስልሃል። እናንተ ቤት ምን የለም ማልክ ሁለተኛው ስግደት የለም፣ ጸሎት ጾም፣ ጸሎት ስግደት የለም ብልሃል። ስለሱ ብሩኬ ይመልስል ያልተመለሰል ካለ በኋላ ላይ ታመጥለህ። አሁ ግን መጀመሪያ ይህ ማለት ስለ ክርስቶስ ለምን አንጨረስም ብዬ ነው። እሱ ስለሚቀድም ዋናው ልዩነታችንም እሱ ስለሆነ ነ

እንግሊዝ የለም፣ በመታበት ስለታት ይጥም ብሩክዬ፣ ድምጽ እየተቆራረጠ ነው። እስኪ አውራ ብሩክዬ፣ አሁን ድምጽ እየተቆራረጠ ነው። ይቆራረጣል፣ ይቆራረጣል ብሩኬ፣ አረ ነው ኮኔክሽን ነው የሚሆነው መሰለኝ። አሁን ተመለስ። አይ ቲንክ እሺ አሁን ጥሩ ቆነሽ እሺ ተባረክ። ይፊ ጌታ ኢየሱስ ይባርክ። ሁለተኛው እንግዲህ ክርስቲያን እንዳይሆን ወንድማችንን የሚያግደው ምንድን ነው? አለመስገዳችሁ ነው እና አለመጾማችሁ ነው የሚል ነው ያነሳው ጥያቄ ማለት ነው እና እንግዲህ ጾሙ፣ ስገዱ። ከዚህ በኋላ ክርስቲያኖች እንደዛ ነው አላልኩኝ። ጥያቄ ላስታከን

አሁን ለነሳ እንጂ ያው ብሩኬ አንተ እንዳልከው ነው። ብሩኬ ጾም፣ ጸሎት፣ ስግደት ነው ያለው ቅድም የነበረው እና ምናኔ እጨመረበት። እሺ እሺ፣ ገጥ እግዚአብሔር መንኑ አይደለም ያለው፣ መንኑ አላለም። ክርስቶስ ኢየሱስ ቃሉን ያዙና ወደ አለም ሁሉ ሂዱ፣ ወደ ገበያ ወደ ሱቁ ግቡና የኔ እግዚአብሔር ቃል ተናገሩ አለ እንጂ አንድ በአንድ የሆነ ጉድጓድ ውስጥ ተደበቁ አላለም። የእግዚአብሔር ቃል እንደዛ አይደለም ምናኔ የሚለው ስተት ስለሆነ ከሱ ልነሳ ብዬ ነው። መንኑ ሳይሆን ቃሉን ተናገሩ ነው የሚለው የእግዚአብሔር ቃል። እሺ ጾም የለም ስግደት የለም ጸሎት የለም የሚል ነው እንግዲህ አሁን የተነሳብን ነገር ማለት ነው። እና እውነት ነው እውነት ነው። ልክ እንደ ተቋም ከዚህ ቀን ጀምሮ እስከዚህ ቀን ድረስ ስጋ አትብሉ ከዚህ ቀን ጀምሮ እስከዚህ ቀን ድረስ እስከ ስድስት ሰዓት ጹሙ የሚል አይነት ልምምድ የለም የለም። ክርስቲያኖችም ይሄን ሲያደርጉ ስላልነበረ። ግን ጾም የት ነው ያለው? ጾም የት ነው ያለው? ጾምስ ማለት ምን ማለት ነው? ጾም ማለት ምን ማለት ነው? የምግብ አድማ ማለት ነው? ጾም ማለት ቁርስ መዝለል ማለት ነው? ጾም ማለት የእግዚአብሔር ቃል ስለ ጾም ምን ይላል የሚለውን ሰው መረዳት መቻል አለበት። እንደው እኔ ወደ ክርስትና ከመጣሁ በኋላ ጾም ምን ማለት እንደሆነ ገብቶኛል። እውነት ለመናገር ማለት ነው ጾም ምን ማለት እንደሆነ በጣም ነው የተረዳሁት። ለመመሰላችሁ በነበርኩበት ህይወት ወተት አልጠጣም ትልና አረቄ ትጠጣለ ቁርስ ትዘልና ማታ የሆነ ቦታ ትሄዳለ። ይሄ ነበር የነበረው የጾም ህይወት አይደል? ይሄ ልምምዱ፣ ይሄ ነው በዓለም ያለው የጾም ልምምድ ማለት ነው። ጾም እኛን ጾምም በደንብ ነው የሚጾሙ ለዛውም፣ ህይወት ያለው ጾም ማለት ነው በህብረት የሚደረግ በጣም ከብዙ ነገር ተቆጥቦ የነበረው የጾም ህይወት በዚህ በክርስትናው ህብረት አይቻሉ ለምሳሌ በሐዋርያት ስራ መጽሐፍ ምዕራፍ አንድ ቁጥር 14 ላይ የጌታ እናት ማርያም በጌታ እህታችን የሆነች የተወደደችው እናት አብራ ተጸሊ ነበር አብራ በህብረት ሆኖ ይጸልይ ነበር ይጸልይ ነበር ከዛ በመቀጠል የተነሳው ምንድነው አትጸልዩም ነው አትጸልዩም እንዴ የግድ እኛ ትጸልያላችሁ ለመባል ጸሎት መግዛት አለብን ወይ ለምሳሌ ኤፊ የደረሰውን ጸሎት መገዝቼ ማመብ አለብኝ ወይኔ? ወይ ደግሞ የእርሜ የደረሰውን ጸሎት እኛ ጸሎት እውነት ነው። አንገዛ ጸሎት ስለማንገዛ ገዝተን ስለማንጸልይ አትጸልዩም ከተባለ፣ እሱ ውስጥ ነው። በደንብ የጸሎት ህይወት አለ፣ ለዛውም በመንፈስ ቅዱስ የሆነ ጸሎት። እግዚአብሔርን ሁሌም እንባርካለን፣ ሁሌም እናመሰግናለን። ለምን? ስለሰጠን የዘላለም ህይወት። ጸሎት የሌለው ክርስቲያን እኮ ክርስቲያን አደለም ክርስቲያን አይደለም። እንድንጸልይ ስጋችን አበርትቶን አይደለም፣ ስጋችን አጠንክሮን አይደለም። የተቀበልነው መንፈስ እንድንጸልይ ስለሚያግዘን ነው። ሮሜ መጽሐፍ ምዕራፍ ስምንት ከቁጥር ሀያ ስድስት ጀምሮ ስለዚህ ነው የሚናገረው። በድካማችን የሚያግዝ መንፈስ ተቀብለናል፣ ተቀብልናል። እንድንጸልይ የሚያግዘን የሚያበርታን ራሱ ይሄ ቅዱሱ መንፈስ፣ ቅዱሱ መንፈስ። ሌላው ስግደት የሚል ሀሳብ ነው። ኢየሱስ ክርስቶስ ከሰማራዊቷ ሴት ጋር ሲነጋገር በዮሐንስ ወንጌል መጽሐፍ ምዕራፍ አራት ላይ እንደዚህ አላት። ስግደት ምን ማለት እንደሆነ ሲነግራት ማለት ነው፣ ይቅርታ ስግደት እንደዚህ ነው ብሎ አስረዳት። ተመልክቱ ቁጥር 19 ላይ ጌታና ያቺ በሰማሪያ ከተማ የምትገኝ ሴት ካወሩ በኋላ ጌታ ሆይ አንተ ነቢይ እንደሆን አያለው አለችው። ኢየሱስም አባቶቻችን በዚህ ነቢይ እንደሆን ካልች በኋላ አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ። አሁን እቺ ሴት እየተናገረች ያለችው ስለ ቦታ ነው። እነሱ እነዚህ የሰማሪያ ሰዎች ገሪዛን በሚባል ተራራ ነበር የሚሰግዱት፣ በሰማሪያ የሚገኝ ተራራ ነው። አይሁዳውያን ደግሞ በኢየሩሳሌም ስግደትን ያቀርባል። እናንተ በዛ ትሰግዳላችሁ፣ ቤተ መቅደሱ ባለበት፣ እኛ ደግሞ በዚህ ተራራ ትሰግዳለን አለችው ብላ ጠየቀችው። ኢየሱስም እንዲህ አላት አንቺ ሴት እመኝኝ በዚህ ተራራ ቀጥሎስ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል አላት። ያ ጊዜ ያበቃል። ስግደት እንደዛ አይደለም። አሁን በስፍራ ምሰግጅበት የሆነ ቦታ ሂደሽ ምሰግጅበት ጊዜ አብቅቷል። ቅዱስ ብለሽ ጠርተሽ የምሰግጅበት ስፍራ የለም። እግዚአብሔር በአንች ውስጥ ሊገባ ነው አላት። ዳዊት በጣም ይቀርጣል። ዳንኤል ናቡከደነጾር ስለ ህልሙ ከጠየቀው በኋላ ምን ብሎታል መሰላችሁ ህልሙን ከነፍቹ ንገረኝ ያለው ህልሙን ከነፍቹ ከዛ ጸለየ በእግዚአብሔር ፊት ዳንኤል ሶስቱን ወጣቶች ይዞ ማለት ነው ከዛ ምን ብሎ ነው መሰላችሁ ያመሰገነው በሰማያት ያለ ሚስጥርን የሚገልጥ አምላክ ብሎ አመሰገነ አሁን እኛ ግን በኛ ውስጥ ያለ ሚስጥርን የሚገልጥ አምላክ ብለን መናገር እንችላለን ነገር ግን እግዚአብሔር በእኛ ውስጥ አለ እኛ ማዳሪያው አድርጎናል። እኛ ነው የቀደሰው። ሰው ስግደት እንዴት ነው ማለት ነው? እናንተስ ለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል አላት። አብ ሊሰግዱለት እንደዚህ ያሉትን ይሻልና፣ እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል። ስግደት ማለት ይሄ ነው። መንፈስ የሆነውን እግዚአብሔር በእውነትና በመንፈስ ነው የሚሰገደው። በእውነትና በመንፈስ የእግዚአብሔር ማደሪያ ስትሆን ቅዱሱ መንፈስ ነው ከአንተ መንፈስ ጋር ልብ ነው የሚሰበረው፣ ልብ ነው ለእግዚአብሔር የሚገዛው። ለእግዚአብሔር ብቻ ትገዛለ፣ ለእግዚአብሔር ብቻ ትሰግዳለ። አንተ ብቻ አምላኬ ነትላል አንተ ብቻ አምላኬ ነህ ትላለህ። እውነተኛ ስግደት፣ እውነተኛ ጸሎት፣ እውነተኛ